ያረጅ ቁንጅና አራት ኪሎ ያበቅለቻት የግቢ ገብርኤል ልጅ ነች። እሷ እያደር አዲስ ነች አታረጅም ሚለዋታል። እሷ ግን ዛሬም ስጋዋ መንፈሷም እንደ አዲስ እንደታደሰ ነው። ለምንም እጅ የማትሰጥ ብርቷ ሴት፣ ውበት፣ የትወና ብቃት ከመልካም ማንነት ጋር ተደራርበ ተቸሯት። ባለጸጋ ነች። መሲህ እንደ ስሟ መሰረቷ ከቤተ ክርስቲያን ነው። የሻማ አምባዋ አልጋ ወራሽ፣ የጉድፈቻዋ ታዳጊ፣ ከቅናት መካከል እስከ ንጉሥ ናሁሰናይ ከዚህ ማይወት እስከ ያሞሪያ ምድር ከሂሮሽማ እስከ ሬት የግመናዋ ንግሥት የጋሽ ፍቄ አጣማሪ ተከታታይ የቲቪ ድራማዎቿ ዘመን አሽሬ ናቸው። ቲያትሩን ስ ቢሆን ማን ብሏት ከቫኬሽን ቱ አሜሪካ እስከ ካብለካብ ከቀስቃዛው ረመጥ እስከ ላጤ የሳቅ ጀንበር እንደምቃበታለች የለበሳትን ሞቋዋለች። ትወናዋ ልዩ ከአሻተሮ ጊትነች ሲላት ወጣት ቀበጥ ደግሞ እንደዚህ ወንድ መስላ መንገድ ላይ የተመላለሰች በርካቶችን በትወና ግራ አካብታለች። ስለ ብቃቷ አክሊል የደፉላት ዘውድ ያጎናጽፏት ካባ የደረቡላት የቴግነት በትሩን ያስረክቧት የልብ ህሙማን አምባሳደሯ በርካታ ህጻናትን ከልብ መሞት ለመታደግ ምክንያት ሆናለች። የወላጆች እፎይታቸው፣ የህጻናት ስምባ አባሽ፣ የአያሌዎች እናት፣ የነገ ፍሮች ተስፋ፣ የልብ ህሙማን የልብ ልብ የሆነች ቀና ልብ ልባም ሴት ዛሬም ወረፋ የሚጠብቁትን ህፃናት ለማሳከም ውጭ ሀገር ድረስ ትከንፋለች። ያገኘችውን እየሰበሰበች ደግሞ ትመለሳለች። ስምና ዝናዋን ለበጎ ተግባር አሟወጣ የተጠቀመች ተምሳሌት ነች። መሲ በትምህርትና በእውቀት ራሷን የምታዳብር በርካታ ያልተነገሩ ፈተናዎችን አልፋለች። በርካታ ሽልማቶቹ የሚጎርፉላት አያሌ እውቅናዎች ተቸሯት። ዓለም አቀፍ ተቋማት ምስክርነት ነቸሯት። ሽልማት የሚጎርፍላት እራሷም ሸላሚ ነች። በምግባሯ ፀባይ ስና የተባለላት ልታይ ልታይም አታበዛ ስህተትና ጥፋት ላለመስራት ዘውትር በጥንቃቄ የምትጓዝ ትላልቅ ድርጅቶች ለማስታወቂያ የሚቀዳደሙላት ራሷም ብራንድ ነች። የበርካታ ተቋማት ብራንድ አምባሳደር እሷ ያለችበት መድረክ የሚዲያዎች ማይክ ከፊት ለፊቷ ይደረደራሉ ይደረደራሉ። የባህል አምባሳደር የአበሻ ልብስማ መሴትልበስ የተባለላት ቀሚሶቿ አገረኛን ይዘምራሉ ጥለቶቿ ኢትዮጵያን ይቀኛሉ። ጥጥፈታ የቤት እንዝርት የምታሾር ካሻት ከእርሻ ሜዳ ሲላት ከተሜ ነች። ከአባቶች እግር ስር የማትጠፋ መስቀሏ ነው ምልክቷ፣ ነጠላዋ መለያዋ ነው። አንደበቷ የምስጋና ቅኔ ያወጣል፣ እጇ ለክብሩ ያሸበሽባል። መንፈሳዊነቷ ለሌሎች አስተማሪ፣ ለህዝቧ ፍቅር እንባ የሚቀድማት የአባቶቿን ምርቃት አጎንብሳ የምትቀበል ተመልካቿን አክባሪ ብልህ ሴት፣ በበጎ አድራጎት ስፍራ የማትጠፋ የትንፈን ደራሽ እውቅናው ያልካባት ሴት የብዙዎቹን ልብ ስታሳክም ከልብ ከምትወደው ሙያ የራቀች ልባሟ የልብ ሴት የማያረጅ ውበት